አሁን ላይ ታዲያ የዲዲያ በጋንዲ ሆስፒታል በሰላም መገላገሏ ተሰምቷል። የአሜሪካንና አውሮፓውያን የነዳጅ ኩባንያዎች ከሀገሩ ካባረረ በኋላ ከሁለቱም ዘመቻ ተጀመረበት። ሰላም፣ ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ የምናደርስበት ጊዜ ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ መረጃው ከመሄዳችን በፊት ዩቲዩብ ቻናላችን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ እንጋብዛለን። ቲክቶከሯ ታራሚ በጋንዲ ሆስፒታል በሰላም መገላገሏ ተሰ ተሰምቷል። ከሰሞኑ ድምፃዊ ያሬድ ነጉ በማረቢያ ቤት ባሳየው የሙዚቃ ኮንሰርት ቪዲዮ ላይ የተለያዩ ታራሚዎችና የቀጠሮ እስረኞችን ተመልክተናል። በምስሉ ላይ የምትመለከቷት በኢትዮጵያ አየር መንገድ ጉዳይ ከነ ጆን ዳንኤል ጋር የተከሰሰችው ቲክቶኮሪያ ኢዲዲያ ነፃነት ናት። ኢዲዲያ በጋንዲ ሆስፒታል ለመውለድ ፍርድ ቤቱን ጠይቃ ፍርድ ቤቱን በቃሊቲ እንደ ማንኛውም እስረኛ ለመውለድ የሚያስችል ሁኔታ ስላለ በዚያው እንድትወልድ መወሰኑ ተነግሮ ነበር። አሁን ላይ ታዲያ ኢዲዲያ በጋንዲ ሆስፒታል በሰላም መገላገሏ ተሰምቷል። የተጨነቃችሁ በሙሉ እንኳን ደስ አላችሁ ያሉ ሲሆን፣ ብዙዎች በሶሻል ሚዲያ በእስር ቤት እንድትወልድ ተወሰነባት ሲሉ የነበሩት የቲክቶክዋ ናዮ ወይም የዲዲያ በጋንዲ ሆስፒታል በጥሩ እንክብካቤ ወንድ ልጅ ወንድ ልጅን ተገላግላለች። ለእሷ የሚጠቅማት በምጥ መውለድ እንዲሆን ቢደረግም የእንሽርት ውሃ ስለደፈረሰ በኦፕሬሽን ልጁ እንድትወልድ ሆኗል ነው የተባለው። የወለደችው ልጅም የልጅ ክብደት 3.7 ኪሎ ግራም ሲሆን ልጁን በጥሩ ጤንነት ላይ እንደሚገኝም ተነግሯል። በፌዴራል ፖሊስ ታጅባ ልጇን ያቀፈችው ናዮ በጋንዲ ሆስፒታል ልዩ የሆነ እንክብካቤ እንደተደረገላትም ታውቋል። አፍሪካ ወርቅ አልማዝና ነዳጇ ጠላት እንደሆነ ይቀጥላል። አፍሪኮም የተባለው የአሜሪካው ወታደራዊ ተቋምና ሀብቷ ጠላት የሆነባት አፍሪካ አሁንም ስጋት ላይ ትገኛለች። የሊቢያ ሀብት ለሊቢያዋን በሚል አቋሙ ህዝቡን ሀብታም፣ ሀገሩን የበለጸገች አፍሪካዊ ሀገርን አድርገው የነበረው የሊቢያው ታላቁ መሪ ሙአመር ጋዳፊ የአሜሪካንና አውሮፓውያን የነዳጅ ኩባንያዎች ከሀገሩ ካባረረ በኋላ ከሁለቱም ዘመቻ ተጀመረበት። አሜሪካ ጋዳፊ የሊቢያን ህዝብ ሀብት ለራሱ ስልጣን ማስጠበቂያ እየተጠቀመበት ነው፣ ህዝቡም በጭቆና ስር ነው፣ የሊቢያን ህዝብ በአምባገነንነት የያዘው መሀመድ ጋዳፊም ካልተወገደ ይህ ህዝብ በጭቆና መኖሩን ይቀጥላል ብለው ነበር። ከዚያም በአፍሪካ ጥቅሟ እንዲያስከብርላት አፍሪኮን ብላ ባቋቋመችውና በአድሚራል ሳም ላከር በሚመራው ወታደራዊ ተቋም በኩል ጋዳፊን የማስወገድ ሚስጥራዊ ዘመቻ ከፍታበት ነበር። ታዲያ አሜሪካ ለሊቢያውያን አስባ ይህንን ያህል መንገድ ተጓዘች ይባላል። ይህ ኦፕሬሽን ኦዲሴይ ዳውን የተባለው ጋዳፊን ማስወገድ ተልእኮውን ያደረገ ሚስጥራዊ ኦፕሬሽን ከተደራጀ በኋላም በተለያየ ሴራ ሞክረውት አልበገር ያላቸውን መሀመድ ጋዳፊን ለማስወገድ ሊቢያን በቦምብ መደብደብ መጀመራቸውም ተነግሯል። በመጨረሻም በ2011 አሜሪካና አጋሮቿ አይደለም ለሀገሩ ለመላው አፍሪካውያን ብሩህ ቀን ነጻነትና እድገትን የሚመኘውን ታላቁን መሪ መሐመድ ጋዳፊን አስገድለው ሊቢያን ፍርስርሷን አወጧት። አፍሪኮም በተባለው የአሜሪካን ጥቅም ጠባቂ ወታደራዊ ተቋም ጋዳፊን አስወግደው የሊቢያን ነዳጅ እንደ ልብ መቅዳት ጀመሩ። ሀብቷንም ተወራጩበት። ሰሞኑን ደግሞ በ2011 አድሚራል ሰሃም ሎክሌር እንዳደረገው በቅርቡ አፍሪኮምን እንዲመራ የተሾመው ሚካኤል ኢ ለንገሊ የተባለው የአሜሪካው ጄኔራል ወጣቱን የቡርኪና ፋሶ መሪን ኢብራሂም ትራኦሬን የሀገሪቱን የወርቅ ክምችት ለስልጣኑ መጠበቂያ እያዋለው ነው። የቡርኪና ፋሶ ህዝብ በጭቆና ስር ነው፣ በሀብቱ መጠቀም አልቻለም፣ ነጻነት ተጠምቷል ሲል ተናግሯል። ይህም የዚህ ሰሞን የአፍሪካውያን መነጋገሪያ ሆኗል። አለምን አሞላቆ የሚያኖር ሀብት እያላቸው በችግር የሚማቅቁት አፍሪካውያን አንድ ሆነው እስካልተባበሩ ድረስ መሪዎቿና መሪዎቿ ከአውሮፓና አሜሪካ ተጽዕኖና እጅ ጥምዘዛ ወጥተው በአንድ እስካልቆሙ ድረስ አፍሪካ ወርቅ፣ አልማዝ፣ ነዳጇ ጠላት እንደሆነባት ይቀጥላል። ከሰሞኑ በህግ ቁጥጥር ስር የነበረው የሪፖርተር ጋዜጠኛ በአስር ሺ ብር ዋስትና ከእስር መለቀቁ ተሰምቷል። ረቡዕ ዕለት በአዲስ አበባ ከተማ ፖሊስ ቁጥጥር ስር የዋለው የሪፖርተሩ ጋዜጠኛ አበበ ፍቅር በአስር ሺ ብር የገንዘብ ዋስትና እንዲለቀቅ ፍርድ ቤት በመወሰኑ ከእስር ተለቋል። መርማሪ ፖሊስ ጋዜጠኛው ሁከትና ረብሻ ለመፍጠር ሲንቀሳቀስ እንደተያዘ ለፍርድ ቤት መናገሩንም ምንጮች ተናግረዋል። በሳምንት ሶስት ጊዜ በአማርኛና እንግሊዝኛ ቋንቋዎች የሚታተመው የአንጋፋው የሪፖርተር ጋዜጠ ጋዜጣ አዘጋቢ የሆነው አበበ ፍቅር አርብ ሚያዝያ 17 2017 ዓ.ም ረፋቱ አካባቢ በአዲስ አበባ ከተማ ከተማ ነክ ጉዳዮች ፍርድ ቤት የቀረበው ለመጀመሪያ ጊዜ እንደሆነም ተነግሯል። ጋዜጠኛው ሚያዝያ 15 2017 ዓ ም በጸጥታ ኃይሎች ቁጥጥር ስር የዋለው እያዘጋጀው ለነበረው ዘገባም የልደታ ክፍለ ከተማ ኃላፊዎችን ለማናገር በክፍለ ከተማው ቢሮ በተገኘበት ወቅት እንደሆነም ተገልጿል። እንደ ምንጮች ገለጻም ጋዜጠኛው እየሰራ የነበረው ዘገባ በአዲስ አበባ ከተማ አስተዳደር በደል ደርሶብናል የሚሉ ሰዎችን በሪፖርተር ጋዜጣ ቢሮ በመገኘት ካቀረቡት ቅሬታ ጋር የተያዘ ነው ብለዋል። ጋዜጠኛው ቅሬታ ላቀረቡት ሰዎች ቃለ መጠየቅ ካደረገው በኋላም የቀረበው ቅሬታ ከክፍለ ከተማው ጋር ስለሚገናኝና የክፍለ ከተማውን ኃላፊዎች የግድ ማነጋገር ስለነበረበት እርሱን ለመስራት በሄደበት ነው የተያዘውም ተብሏል። ጋዜጠኛ አበበ ፍቅርም በልደታ ክፍለ ከተማ ቢሮ ከተገኘ በኋላም ከቀኑ ዘጠኝ ሰዓት ገዳማ ኃላፊዎችን እንዳላገኘ አሳውቆ እንደነበር የሚገልጹት ምንጮች ወደ ቢሮ እንዲመለስና በማግስቱ በአካል ወይም በስልክ ኃላፊዎቹን ለማግኘት እንዲሞክር እንደተነገረው ተቃውሞ አስረድቷል። ጋዜጠኛ አበበ መታሰሩ የታወቀው ከቀኑ 11 ሰዓት ተኩል አካባቢ እንደሆነ ምንጮች ተናግረዋል። አበበ መያዙ የታወቀው አካባቢው ላይ የነበሩ ሰዎች ጋዜጠኛው ወደ ሪፖርተር ቢሮ በመደወል በጸጥታ ኃይሎች ተይዞ እንደሄደ ማየታቸውን በመናገራቸው እንደሆነም ተጠቅሷል። ይሁንና ጋዜጠኛ አበበ ከተያዘ በኋላም ወደ የት እንደተወሰደ በሰዓቱ እንዳልታወቀ የሚናገሩት ምንጮች በልደታ ክፍለ ከተማ ስራ በሚገኘው ጌጃ ሰፈር አካባቢ ፖሊስ ጣቢያ እንደተሳሰረ የታወቀው ሐሙስ ጠዋት መሆኑንም ገልጸው በዕለቱም ፍርድ ፍርድ ቤት ሳይቀርብ ማደሩም ተነግሯል። አረብ ረፋድ በነበረው የችሎት ውሎ ላይ ጋዜጠኞ የታሰረው በልደታ ክፍለ ከተማ የስራ አስፈጻሚ ግቢ ውስጥ ሳይፈቀድለት ወይም የሚዲያ ባለሙያ መሆኑን ማስረጃ ሳያቀርብ ሲቀርጽና ፎቶ ሲያነሳ በመገኘቱ እንደሆነ መርማሪ ፖሊስ ለፍርድ ቤቱ ገልጿል ተብሏል። ጋዜጠኛ መሆኑን አናውቅም መታወቂያም የለውም ያለው መርማሪ ፖሊስ ጋዜጠኛ አበበ ሁከት ለማስነሳትና ረብሻ ለመፍጠር ሲንቀሳቀስ በቁጥጥር ስር እንደዋለውም ለፍርድ ቤቱ ተናግሯል። ጋዜጠኛ አበበን የወከለው ጠበቃ ያበኩሉ ጋዜጠኛ መሆኑን ማጣራት ይቻላል፣ ደብዳቤ አቅርቡ ተብለንም አቅርበናል በማለት እንደተከላከለ ተነግሯል። ጋዜጠኛው የሰራው ዘገባ ገና ያልተሰራጨ በመሆኑም ለፍርድ ቤቱ ያስረዳው ጠበቃው። ጋዜጠኛው በክፍለ ከተማው ግቢ የተገኘው ሌሎች ሰዎች ላቀረቡት ቅሬታ ሚዛናዊነት የክፍለ ከተማውን ኃላፊዎች ለመጠየቅ እንደሆነም አስረድቷል። ጠበቃውም ዋስትና ሊያስከለክለው የሚያስችል ምንም ጉዳይ የለም፣ ጋዜጠኛ በመሆኑ ከሕግና ከአዋጁን አንጻር ሊታሰር አይገባም፣ ይህም ቢታለፍ እንኳን የዋስትና መብቱ ከበር ይገባል የሚል መከራከሪያ ያለ ፍርድ ቤቱ እንዳቀረበ ምንጮች ገልጸዋል። የግራ ቀኙን ክርክር የተመለከተው የአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት ጋዜጠኛ አበበ ፍቅር በ10 ሺህ ብር የገንዘብ ዋስትና እንዲለቀቅ ወስኗል።